ሰላም ሰላም፣ እንዴት ናችሁ? ውዴ ቻናላችን ቤተሰቦች ሰዎች፣ በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ እያለሁ የገበታ ቲቪ ነው። በዚህ ዩቲዩብ ቻናል አማርኛ ጨምሮ እንግሊዘኛ፣ ሂሳብን እንዲሁም መሰረት የመጽሐፍ ቅዱስ ትምህርት የምናስተምርበት ቻናል ነው። በዚህ ዩቲዩብ ቻናል እንግዲህ የምንለቀው አስተማሪ ቪዲዮዎች ወደ እናንተ ሁሌም ተደራሽ እንዲሆኑ ማለት ነው። ይሄንን ዩቲዩብ ይሄንን ቪዲዮ ላይክ ከማድረግ ጀምሩ፣ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ አይሮል መቁጠር ብቻ ነው ተሰማችሁ። በተጨማሪ እንግዲህ በዛሬው ቆይታችን ከባለፈው የቀጠለ የምናየው ማለት ነው ከዚህ ጋር የምታያቸው በእነዚህ ቃላት ከዚህ ጋር የምታያቸውን ሌሎች ቃላትን አብረን ከኔ ጋር እንመሰርታለን ማለት ነው። እንግዲህ ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ትምህርት መንገርታችሁ መካተል ለምፈልጉ ማለት ነው ከታች በመስቀም ጥላ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋሳፕ እየገባችሁ አናግሩ ማለት ነው። እስከ ቪዲዮ ፍጻሜ አብሮናታቸው እንዳይለየም በአክብሮት ጠይቃለሁ። አብራችሁን ቆዩ እሺ ውዴ ቻናላችን ቤተሰቦች እንግዲህ ከላይ ያለውን እያንዳንዱ ፊደል ከነበብን በኋላ እንዴት ነው ከዚህ በነበረን ክፍል ቃላቱ እንዴት እንደመሰረት ነው አብረን እናያለን ማለት ነው። የመጀመሪያው ገ የገ የመጀመሪያ፣ ለ የለ የመጀመሪያ፣ ጠ ደግሞ የጠቤት የመጀመሪያ እነዚህ በሙሉ ምን መሰረተባቸው ቃላት የመጀመሪያ ፊደል ናቸው ሁሉ ማለት ነው ጠቅልላ። ስለዚህ አንድ ላይ እነዚህ እንገዛት ምስለንባቸው ገ፣ ለ፣ ጠ ገ ለጠ ገለጠ ገለጠ እንላለን። እሺ ገለጠ የሚለው ቃል ደግሞ እንግዲህ ከእነዚህ ውስጥ ባሉት ደግሞ እነዚህም ብቻ ከዚህ ከቦክሱ ውስጥ ባሉት እንትሮች ማለት ነው እነዚህም ብቻ በመደጋገም ቃላት መመሥረት እንችላለን የሚለውን ደግሞ አብረን እናያለን ማለት ነው። ገ ስንል የገ ቤተሰብ እንወስዳለን። ጠ ስንል የጠ ቤተሰብ እንወስዳለን። ድጋሜ ጠ ስንል የጠ ቤተሰብ እንወስዳለን። እዚህ የገን ቤተሰብ አንድ ጊዜ የጠን ቤተሰብ ሁለት ጊዜ አንድ ላይ በመውሰድ ምን እንላለን? ገጠጠ ገጠጠ ገጠጠ ገጠጠ ገጠጠ የሚል ቃል እናገኛለን። እሺ በመቀጠል ለ ስንል የለቤት እዚህ ያለች ለ ስንል የጠቤት እዚህ ያለች ለ ስንል ደግሞ የጠቤት እዚህ ያለች ስለዚህ ከአንድ ላይ እነዚህን በመውሰድ የለ የመጀመሪያ የጠ መጀመሪያ የጠ መጀመሪያ አንድ ላይ ማድረግ ለ

ለ ለ ጠ ለ ለ ጠለለ ጠለለ ጠለለ እንዳለ። በመቀጠል የምናየው ባለ አራት ፊደል ነው። ባለ አራት ፊደል ደግሞ ገ ስንል የገቤት ለ ስንል የለቤት ገ ስንል የገቤት ለ ስንል የለቤት እንደዚህ ነው። እንደማድረግ ገ ገለ ገ ለ ገ ለ ገለ ገለገለ ገለገለ እንላለን። እሺ በቀጣይ ወደ ቀጣዩ ስናርፍ ደግሞ መ የመ የመጀመሪያ፣ ራ የራ የመጀመሪያ፣ ቀ ደግሞ ከቀቢት የመጀመሪያ አንድ ላይ ማድረግ ነዚህ፣ መ ረ መ ረ መረቀ መረቀ መረቀ መረጠ እንላለን። ከነዚህ ባሉ ፊደላት ደግሞ ስንመሰረት መ የመጀመሪያ እዚ ያለች መ እንወስዳለን። ረ የረንቤት እንወስዳለን። ረ ደግሞ የረንቤት እንወስዳለን። ለዚህ ለማድረግ እንደዚህ መ ረ ረ መ ረ ረ መረረ መረረ። እሺ በመቀጠል ረ ስንል የረቤት እዚያ ያለች ቀ የቀቢት እዚያ ያለች ቀ ደሞ

በመውሰናን ላይ ማለት ነው። መመመ ቀመመ ቀመመ እንላለን። ቀጣይ መ በመቀጣይ እንግዲህ መ ስንል ምን እንወስዳለን? ይሄ በራት ነው የምናየው። ረ ስንል ደግሞ የረቤት እንወስዳለን ጥቃይ መስንል የመቤት እንወስዳለን። ረህ ስንል ደግሞ የረ ቤት እንወስዳለን። ስለዚህ አሁን ላይ እነዚህም በማድረግ መረመረ አንድ መረ መረ መረመረ የሚል ምናገኛለን፣ አንድ ቃል እናገኛለን ማለት ነው። እሺ ወደ ሶስተኛው መስመር ስንጌ ስናልፍ እንግዲህ ሁሉም የማያዝ ያለብን ምን መሰርታችሁ ከዚህ ጋር ምን መሰርታችሁ ቃላት፣ እያንዳንዱ ቃላት ማለት ነው። የሚወጡት ከነዚህ ፊደል ውጭ አይወጡም፣ ወይም ከዚህ ካሉ ፊደል ውጭ አይወጡም ማለት ነው። ከነዚህ ፊደል ውጭ አይወጡም ሁሉ ማለት ነው። ከነዚህ ፊደል ውስጥ ናቸው ቃላት እንዳያገም፣ ያን በማድረግ እንመሰርታለን ቃሉ ማለት ነው። ወደ ሶስተኛው እንግዲህ መስመር ስናልፍ አ የአ የመጀመሪያ ጠ የጠ የመጀመሪያ በደሞ ከበቤት የመጀመሪያ አንዳንዴ ይህንን ላይ መውሰድ አ ጠ በ አ ጠ በ አጠበ አጠበ እንላለን እዚ ጋ አጠበ የሚለው ቃል ደግሞ ስኒ እንግዲህ አ ስንል የአቤት የመጀመሪያ እዛ የአንወስዳለን በስንል የበንወስዳለን በስንል ልቃኝ የበንወስዳለን እዚያን ላይ ማድረግ እነዚህን

በበጠበበጠበበጠበበ የሚል ቃል እናገኛለን። በመቀጠል ምን ያው የባለአራት ፊደሎች ነው የሚሆነው። ስለዚህ በየበ የመጀመሪያውን ጠ ስንል የጠ እንወስዳለን። ድጋሚ በስንል የበቤት ሰ እንወስዳለን። ጠ ስንል ደግሞ የጠቤት እንወስዳለን። እዚም እንደሚያደርግ እነዚህን በጠ በጠ በጠበጠ በጠበጠበበጠ በጠበጠ እንላለን። እሺ ቀጣይ ስንል የጠቤት በስንል ትንሽ ድቀጣይ ጠ ስንል የጠቤት በስንል የበቤት ጠ ስንል የጠቤሰ በስንል ደግሞ ከበቤሰ እዚህ ጠበጠበ የሚል ቃል እናገኛለን። እሺ በመጨረሻ እንግዲህ ወደ መጨረሻው ትምካሽ ነው ያልፋል ለማለት ነው። ከላይ እንግዲህ የምናገኘው የመጀመሪያው ቃል አ ስንል የአቤት የመጀመሪያ፣ በስንል የበቤት የመጀመሪያ፣ ረ ስንል ደግሞ ከረቤት የመጀመሪያ። ስለዚህ ከአንድ ላይ እነዚህ የማድረግ አ በ ረ አ በ ረ አበረ አበረ የሚል ቃል እናገኛለን።

እሺ፣ በመቀጠል እንግዲህ ረ ስንል የረቤት ቤት የመጀመሪያው እች በ ስንል የበቤት ስንል ረ ስንል የረ ቤት ስብ ደግሞ የበ ቤት እንወሳለን ስብ ለዚ አንድ ላይ ማለግ እነዚህ ረ ረ በ ረ በ ረ በ ረ በ ረ በ ረ በ እንላለን። እ የመጨረሻው ቃል እንግዲህ ምን ሆነ? በ ስንል የበ ቤተሰብ እዚህ ጋ፤ ረ ስንል የረ ቤተሰብ። በ ስንል ድቃሜ የበ ቤተሰብ፤ ረ ስንል ደግሞ የረ ቤተሰብ። እነዚህን በማድረግ በረ በረ። በረበበረበረበበረ የሚል ቃል እናገኛለን ማለት ነው። እሺ ውድ የቻላችሁ ቤተሰቦች እንግዲህ ዛሬ ከባለፈው ክፍል ቀጥለን ያየነውን የቀረጽኩት ቪዲዮ ይህንን ይመስላል ቆይታችንን እና ጊዜያችንን ደርሳችሁ በተጨማሪም ትምህርቱም በኦንላይን በልዩ ገዛ። እናስተምራለን በሳምንት ለአምስት ቀን ያክል በቀላ ንሳት ያክል በግልና በግሩፕ እናስተምራለን። ጋዛችሁ መካተል ለምፈልጉ ከታች ማስቀምጥላት ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋሳፕ እየገባችሁ ተነግሩ ማግኘት ይችላላችሁ ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ።